አሁን ባለንበት ዘመን ላይ በጣም እንደ ቀላል ከሚታዩ ነገሮች መካከል ድንግልና ቀዳሚውን ቦታ ይዟል ቢባል ምንም ማጋነን አይሆንም። ንጽህናውን ሳይጠብቅ ግን በድንግልና ብቻ የሚመላለስ ግን ከሆነ እግዚአብሔር አምላክ የስጋ ብቻ ሳይሆን የነፍስም አምላክ ጭምር ነውና ስለጎደለው ነገር ይጠይቀዋል እንላለን። የንጽህናና የድንግልና ህይወት መነኮሳትንም ሆኑ ባለትዳሮችን ከጋብቻ በፊት ከሚያመሳስላቸው ህይወቶች መካከል አንዱ ነው። ድንግልና በተለየ መልኩ ለስጋ ነው የሚቀጸለው፣ ወይም ደግሞ ለስጋ ነው የሚሰራው። ንጽህና ጋር ደግሞ ስንመጣ ንጽህና ለነፍስ ነው የሚቀጸለው። አንድ ሰው ንጹሕ ሆኖ ድንግል ላይሆን ይችላል፣ ወይ ደግሞ ድንግል ሆኖ ንጹሕ ላይኖር ይችላል። ንጹሕ ነው እና ድንግል አይደለም ማለት በነፍሱ ከኃጢአት ተለይቶ ኃጢአት ከመስራት ተጠብቆ ይኖራል፣ በንስሐ ይመላለሳል ማለት ነው። ድንግል አይደለም ግን ማለት በአንድም ይሁን በሌላ ምክንያት ድንግልናውን አጥቷል ማለት ነው። እግዚአብሔር ቤተሰቦች እንደምንቆያችሁ አሜን። በቸርነቱ የጠበቀን አምላካችን ስሙ የተመሰገነ ይሁን። በባለፈው የጀመርነውን የጋብቻ ትምህርት ክፍል ሁለትን ዛሬ እንደ እግዚአብሔር ቅዱስ ፈቃድ የምንቀጥል ይሆናል። በዛሬው የጋብቻ ትምህርት ሁለተኛ ክፍላችን ላይ የምንመለከተው የንጽህናና የድንግልና ህይወትን ይሆናል። በዚህ ውስጥ ቤተክርስቲያናችን የምታስተምረውን ትምህርት በተወሰነ መልኩ ለማየት እንሞክራለን። አምላካችን ልዑል እግዚአብሔር በጉባኤያችን መሀል ተገኝቶ እንዲያስተምረን እንዲመክረን፣ እንዲገስጸን ቅዱስ ፈቃዱ ይሁንልን። ከቃሉ ትርጉም ከመጀመራችን በፊት እንግዲህ የንጽህናና የድንግልና ህይወት መነኮሳትንም ሆኑ ባለትዳሮችን ከጋብቻ በፊት ከሚያመሳስላቸው ህይወቶች መካከል አንዱ ነው። መነኮሳት በዛው በንጽህናና በድንግልና ህይወታቸው ጸንተው የሚቀጥሉ ያንን ህይወት ምርጫ የመረጡ ሲሆኑ ባለትዳሮች ደግሞ እስከሚያገቡበት ጊዜ ድረስ የሚኖሩት ህይወት ነውና ይሄ ህይወት መቼም ከጋብቻ በኋላ የመነኩሳትና የባለትዳሮች ህይወት በተወሰነ መልኩ የሚለያይ ቢሆንም ይህቺ ህይወት ግን የምታመሳስላቸው ትልቅ ህይወት ናት። ይህቺ ህይወት አዳም ሔዋንን ከመተዋወቁ በፊት ሔዋንንም እንደ ሚስት ከመውሰዱ በፊት ይኖራት የነበረችው ህይወት ናት። ስለዚህ በተለይ ከጋብቻ በፊት ወንዶችም ሆነ ሴቶችም ከመንኩስና በፊትም ስለ ንጽህናና ስለ ድንግልና በተወሰነ መልኩ ቤተ ክርስቲያን የምታስተምረውን ትምህርት ማወቅና መገንዘብ ለቀጣዩ ህይወታችን ምርጫዎቻችን በሙሉ የሚረዳ ስለሆነ ይህንን ትምህርት የምንማር ይሆናል ማለት ነው። ወደ ቃሉ ትርጉም ስንገባ እንግዲህ ንጽህናና ድንግልና ሁለቱም ይለያያሉ። ድንግል የሚለው ቃል በቤተ ክርስቲያናችን እንዲሁም በመዝገበ ቃላትና በመጽሐፍ ቅዱስ ውስጥ እንደየ ቃላት አገባቡ የተለያየ ትርጉም ሊኖረው ይችላል። ለቦታ ሲቀጸል ወይም ለቦታ ሲንጠቀምበት ድንግል እቃ ነው ማለት እቃው ከዚህ በፊት አገልግሎት አልሰጠም ማለት ነው። ለመሬት ከሆነ ድንግል መሬት ማለት ያልታረሰ ማለት ነው። እኛ ለምንማርበት ርዕሰ ጉዳይ ደግሞ ሲሆን ድንግል ነው ድንግል ናት ማለት ወንድ ከሆነ ወደ ሴት ሳይቀርብ ንጽ ጠብቆ የቆየ ወይም ያለ ሴትም ድንግል ናት ስትባል ወደ ወንድ ያልቀረበች፣ ወንድም ድንግል ነው ሲባል ወደ ሴት ያልቀረበ ንጽህናቸውን ጠብቀው ያሉ ማለት ነው። ድንግልና በተለየ መልኩ ለስጋ ነው የሚቀጸለው፣ ወይንም ደግሞ ለስጋ ነው የሚሰራው። ንጽህና ጋር ደግሞ ስንመጣ ንጽህና ለነፍስ ነው የሚቀጸለው። አንድ ሰው ንጹህ ነው ማለት ልክ እንደ ድንግልና እንደ የአገባቡ የተለያየ ፍቺ ሊኖረው ይችላል። ንጹህ ነው ማለት ንጽህናውን ጠብቋል፣ በስጋው ቆሻሻ የለበትም ልንድል እንችላለን። ንጹህ ነው ማለት ነቅ ወይም ደግሞ ችግር ነቀፋ ላይገኝበት ይችላል ማለት ነው። እኛ ከምናወራበት ጉዳይ አንጻር ደግሞ አንድ ሰው ንጹህ ነው ማለት በነፍሱ እግዚአብሔርን ሊያሳዝነው የሚችል ከኃጢአት ሕይወት ተለይቷል፣ በንስሐ ተመልሷል ማለት ነው። በዛ መነሻነት ንጽህናና ድንግልና ለአንድ ሰው ሁለቱም ሊኖሩት ይችላሉ፣ ላይኖረውም ይችላል። አንድ ሰው ንጹህ ሆኖ ድንግል ላይሆን ይችላል፣ ወይ ደግሞ ድንግል ሆኖ ንጹህ ላይኖር ይችላል። ንጹህ ነው እና ድንግል አይደለም ማለት በነፍሱ ከኃጢአት ተለይቶ ኃጢአት ከመስራት ተጠብቆ ይኖራል፣ በንስሐ ይመላለሳል ማለት ነው። ድንግል አይደለም ግን ማለት በአንድም ይሁን በሌላ ምክንያት ድንግልናውን አጥቷል ማለት ነው። ድንግል ሆኖ ንጹህ አይደለም ማለት ደግሞ በስጋው ድንግል ነው፣ ወንድ ከሆነ ወደ ሴት፣ ሴት ከሆነች ወደ ወንድ አልቀረበም ማለት ነው። ንጽህና የለውም ግን ማለት ምንም እንኳን ድንግል ቢሆን በኃጢአት በሌሎች የሚመላለስ ነው ማለት ነው። ለመንግስተ ሰማያት እንደ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 የመጀመሪያው በሰውነት ተርታ ትላልቆች ናቸው ተብሎ ለመቆጠር ያስችለናል ብለው የሚያስቡት ድንግልናቸውን ማጣት ነው። በምዕራባውያኑ ዘንድ የአንድ ሰው ለአቅመ አዳም ለአቅመ ሔዋን መድረስን ወይም ፒበርቲ ላይ ደርሷል ቲኔጀርነት ዘመን ላይ ያለው በእኛ ቋንቋ ደግሞ 18 ዓመቱ አልፏል ሲባል በምዕራባውያኑ ቤተሰብ ሳይቀር ወደዛ ህይወት እንዲገባ ሊገፋፋም እንደሚችል በራሳቸው ውጤቶችና በራሳቸው ታሪኮች የምንመለከተው ነው። ይህንን ባህል ደግሞ ቀጥታ ወደ ሀገራችን የቀዱትና የወሰዱት ጥቂት የማይባሉ ሰዎች ደግሞ አንዳንድ አመለካከቶቻቸው ከዚህ ጋር ተመሳሳይ ነው። ሰው ድንግልናውን በማጣት የጎረመሰ፣ ድንግልናውን በማጣት አዋቂ የሆነ፣ ድንግልናውን በማጣት ደግሞ ህይወትን ያየ ነው ተብሎ እየታሰበ ስለመጣ ሰው ስለ ድንግልና ያለው አመለካከት በጣም አናሳ ነው ሆኖ የምንገኘው በነገራችን ላይ ድንግልናን መጠበቅና ድንግልናን ማስጠበቅ ለእግዚአብሔር የሚጨምረው ነገር የለም። ምናልባት ለእኛ የምናገኘው ክብር ሊኖር ይችላል እንጂ ጌታችን በዮሐንስ ወንጌል ምዕራፍ 14 ቁጥር 15 ላይ ብትወዱኝስ ትእዛዜን ጠብቁ ብሏል። ትእዛዛቱን የምንጠብቀው እንደወደድ ነው ለማሳየት ነው እንጂ ትእዛዛቱን በመጠበቃችን ሂደት ውስጥ ለሱ የምንጨምረው ለሱ የምንቀንሰውን ባለመጠበቅና በመጠበቃችን ውስጥ የለም። ትእዛዛቱን ስናፈርስ ክርስቲያኖች የምንፈርሰው እኛንን ትእዛዛቱን ብንጠብቅ የምንጠበቀው ምኛ ነን። እግዚአብሔር ትእዛዛቶቼን ጠብቁ እያለ የሚናገረው በምናፈርስበት ጊዜ ላይ እሱ ምንም የሚጎልበት ባይኖርም እኛ ትልቁ ነገራችን ነው ብለን የምናስበውን እግዚአብሔርን ግን ስለምናጣው እግዚአብሔርም ወደ እኛ ሕይወት እንዳይገባ ግድግዳ ወይም አጥር ቅጥር ሆኖ ስለሚከለክልም ጭምር ነው። ስለዚህ ሰው ድንግልናውን ይጠብቅ፣ ድንግልናን መጠበቅ አለበት ሲባል ለእግዚአብሔር የሚጨምረው ነገር ኖሮ አይደለም፣ ለራሱ የሚያስጠብቀው ለራሱ የሚያገኘው ነገር ቢኖር ነው። ቤተ ክርስቲያናችን ደግሞ በተለየ መልኩ አንድ ሰው ድንግልናውን መጠበቅ አለበት የምንለው አንደኛው ድንግልናን መጠበቅ የክብር ወይም ደግሞ የአክሊል ውጤት ነው። በዘመነ ሰማዕታት ትዳራቸውን የጠበቁ ትዳራቸውን በመጠበቃቸው የተመሰገኑ እንዳሉ ሁሉ ትዳር ውስጥ ያልገቡ ግን ትዳር ጥያቄ እየቀረበላቸው ከተለያዩ ሰዎች አይ አንፈልግም እያሉ አሻፈረኝ ይሉ የነበሩትን እናቶቻችን፣ አባቶቻችን አንዱ በሕይወታቸው መጨረሻ ከሚወርድላቸው የክብር አክሊሎች ለእግዚአብሔር ብለው ኖረውት እግዚአብሔር ከሚሸልማቸው ገጸ በረከቶች መካከል አንደኛው ድንግልና ነው። ቅድስት አርሴማ ድርጣድስ ውበቷን አድንቆ አግቢኝ ብሎ ሲጠይቃት አላገባህም ያለችው የመጀመሪያው ምክንያቷ፣ ዋነኛው ምክንያቷ ለክርስቶስ ሙሽርነት ራሷን አጭታ ትኖር ስለነበረ በድንግልና ሕይወቷ እስከ መጨረሻ ድረስ ጸንታ ለመቆየትም ቁርጥ የሆነ ሀሳብ ስለነበራት ነው። ሁለተኛው ደግሞ ድርጣደስ አህዛባዊ ስለሆነም ጭምር ነው። ስለዚህ ድንግልናዋን ላለማጣት ሁለት ነገሮችን አስባለች። አንደኛው ያላትን እግዚአብሔር ሊሰጣት የሚችለውን የክብር አክሊል፣ ሁለተኛ ደግሞ በሃይማኖት የማይመስለኝ ጋር እንዴት አብሬ ልኖር እችላለሁ ብላ ነው። ስለዚህ ድንግልና የክብር አክሊል እንደሆነ እንናገራለን። ድንግልና የክብር አክሊል እንደሆነ የምናውቀው ራሱ በንጽህናም በድንግልናም በሰዎች ዘንድ ማንም እንደሷ ሊሆን የማይችለው እመቤታችን ድንግል ማርያምን በማየት ነው። መቅድመ ተአምር ማርያም ላይ ስለ እመቤታችን ሲናገር እንዲላል ስጋዊ ነገርን ከማሰብ መቆጠብ ከአዳም ልጆች ለማን ተሰጠ ብሎ ይጠይቃል። ከአንዷ ከእመቤታችን ውጪ ስጋዊ የሆኑ ነገሮችን አለማሰብ በስጋም በነፍስም ንጹሕ ሆኖ ድንግል ሆኖ መገኘት ለእሷ ብቻ የተቻለ ነው። ለዛ ነው ጸሎት ስንጸልይ ድንግል በህሊናኪ ወድንግል በስጋኪ፣ በስጋሽም ድንግል ነሽ፣ በነፍስሽም ድንግል ነሽ እንላታለን። የነፍስ ድንግልና ንጽህና ተብሎ ስለሚቆጠር ነው። ስለዚህ እመቤታችን በሁለቱም ወገን ድንግልም ንጽህት ናት እንላለን። ድንግልና የክብር አክሊል ነው ብለን የምንናገረው፣ እመቤታችን ስሟን ስንዘረዝር ራሱ እመቤታችን ቅድስት ካለን በኋላ ድንግል ብለን እንጠራለን። ድንግልናዋ ክብሯ ስለሆነ ማለት ነው። አምላክን ለመውለድ ያበሰራትን የእግዚአብሔርን መልአክ ራሱ አስቀድማ ተጠይቀውና ተመረምረው የነበረው የምትወልደውን ልጅ እየነገራት እንኳን ትከራከረው የነበረው ድንግልናዋ አሳስቧትና ድንግልናዋን ሳታጣ ለእግዚአብሔር ሙሽራ ሆና መቆየት ስለምትፈልግ ነው። ስለዚህ ድንግልና የቅድስና ክብር ነው የምንለው ለዚህ ነው። ሁለተኛው ድንግልና ከመላእክት ጋር የሚያመሳስለንም ጭምር ነው። ጌታችን በመዋለ ስጋዌ ዘመኑ ላይ በሚመላለስበት ጊዜ ላይ ትምህርቱን ይሰሙ የነበሩ ሰዎች እንዲህ ብለው ጠይቀውት ነበረ አንድ ሰው ሰባት ሚስቶች ነበሩት። ከሰባቱ ሚስቶቹ መካከል በላይ በሰማያት በሚገባ ጊዜ ላይ የትኛዋን ሚስት ነው የሚያገኛት አሉ። ይህንን ብለው የጠየቁበት ምክንያት ምንድን ነው? እስራኤላውያን ሚስቶቻቸውን ይፈቱ የነበሩት በጣም ለትናንሽ ምክንያት ነበረ። እንዲሁም ታልሙድ ተብሎ በሚጠራው የአይሁድ መጽሐፎቻቸው ላይ ስናነብ ከምናገኛቸው መረጃዎች መካከል ጌታችን የማቴዎስ ወንጌል ምዕራፍ አምስት ላይ ያለ ዝሙት ምክንያት ሚስቱን የፈታ የተፈታችውንም መልሶ ያገባ እርሱ አመንዝራ ያደርጋታል ብሎ ያዘዘው ትእዛዝ ያለ ዝሙት ብሎ መጨመሩ ለምን አስፈለገ ሲባል ሊቃውንት እንዲህ ብሎ ይመልሳሉ። እስራኤላውያን በጣም ትናንሽ በሆነ ምክንያት ሚስቶቻቸውን ይፈቱ ነበረ። ወጧ አላማረልኝም፣ አለባበሷ ደስ አላሰኘኝም፣ ስመለከታት አልማረከችኝም እያሉ የተከበረውን ጋብቻ ያረክሱት ነበረ። ለዛ ነው በብሉይ ኪዳን ላይ በጋብቻ ሕይወት ላይ ስንመለከተው ብዙ ጊዜ ላይ እንደ ሐዲስ ኪዳን የጸና ነገር አልነበረም። ዘመኑ የጉስቁልና ስለነበረ የሰው ልጆች ብዙ ያልተገቡ ነገሮችን ያደርጋሉ። ሰው እነዛ በብሉይ ኪዳን ያልተገቡ የሚደረጉ ነገሮችን በሐዲስ ኪዳን ላይ ህግ በጸናበት ክርስቶስ በደሙ ፈሳሽነት ነጻ ባወጣንና ንጽህናን በሰጠን ጊዜ ላይ እየጠቀሱ እንደነሱ ካልኖረን ማለት የክርስቶስን የደሙን ፈሳሽነት የሐዋርያትን ትምህርት እሱ ያስተማረውንም ትምህርት በዜሮ እንደማባዛት ነው። ወደ ጉዳያችን ብቻ ግን ስንመለስ እንዲህ ብለው ጠየቁትና፣ ባልተገባ ምክንያት ሚስቶቻቸውን ይፈቱ ስለነበረ ጌታችን ምን አለ? ያለ ዝሙት ምክንያት ብሎ አጠናከረው። ወጡ አማራ ለአማረ አለባበሱ አመረልህ አማራል ሌላው ሌላው ነገሩን እያሰብክ ሚስትን አትፍታ። ዝሙት ትልቁ የፍቺ ምክንያት ነው። ያለዛ ምክንያት ግን ካልሆነ እንዳትፋታ አለ። ብቸኛው ምክንያት አደለም ዝሙት አደራ ግን ከምክንያቶቹ መካከል አንዱ ዝሙት ነው ትዳርን ሊያፋታ የሚችል ስለዚህ ያለ ዝሙት ምክንያት ሚስቱን የፈታ የተፈታቸውንም መልሶ ያገባ እሱ አመንዝራ ያደርጋታል ብሎ ጌታችን ኢየሱስ ክርስቶስ ተናገረ እና በዛ የትዳር ህይወታቸው ላይ ይሰሙ የነበሩ ሰዎች ግን ሀሳባቸው የነበረው ምንድን ነው ሳይጠማቸው የፈቷትን ሚስታቸውን በላይ በሰማያት እሷን ነው የምታገባው ተብሎ ጣፋንታቸው እንዳትሆን የትኛዋን የምታገባው ብሎ ሲጠየቅ ወይም የትኛዋን የሚያገቡት ተብሎ ሲጠየቅ፣ ጌታችን እንዲህ ብሎ መለሰ። ዳግም የሰው ልጅ በክብሩ በሰማያት በሚኖርበት ጊዜ ላይ ከእግዚአብሔር ጋር እንደ መላእክት አይጋባም፣ አያገባም፣ አይወልድም፣ አይዋለድም። ማለት ማያገባም፣ ማይጋባም፣ ማይወልድ፣ ማይዋለድ ከሆነ ድንግል ነው ማለት ነው። በሌላ ቋንቋ እኛ ስናወራው ማግባት እየቻለ ማያገቡ፣ መውለድ እየቻሉ የማይወልዱ፣ ከሰው ጋር መኖር እየቻሉ ብቻቸውን መኖር የሚፈልጉ ሰዎች በሰው ሰውኛው ቋንቋ ደናግላን ናቸው፣ መነኮሳት ናቸው። ይሄ ሕይወት ከመነኮሳት ጋር የሚያመሳስል ነው። ስለዚህ አሁን ድንግል የሆኑ ሰዎች ወንድ ሴት የማያውቁ ባለማወቃቸው እንኳን ምክንያት ስለተጠበቀው ድንግልና ከመላእክት ጋር የሚያመሳስል ነገር አላቸው ብለን ልንናገር እንችላለን እና ቤተ ክርስቲያናችን ንጽሕናን ድንግልናን በእንደዚህ አይነት መልኩ ትናገራለች ማለት ነው። ድንግልና ታዲያ የሚጠበቅ ከሆነ ይሄ የሚጠበቀውን ድንግልና ደግሞ በምን ምክንያት ሊታጣ ይችላል የሚለውን ነጥብ ደግሞ ወደ ማየት እንምጣ። ቅድም እንዳልነው ድንግልና በብዙ ምክንያት ሊታጣ ይችላል። በተለይ ደግሞ አሁን ባለንበት ዘመን በጣም በቀለለበት መንገድ ድንግልናን ማጣት የቦታ ጉዳይ እስከ መሆን ደረጃ የደረሰበት እና የጊዜ ሁኔታን ማመቻቸት እስከሚመስልም ደርሷል። ግን ቤተ ክርስቲያናችን ለማወቅም ለትምህርትም እንዲመቸንም ሰዎች ድንግልናቸውን እንዲጠብቁ እንደሚመከሩት ሁሉ ምን ሊያሳጣቸው ይችላል የሚሉትን በቅደም ተከተል እንመልከት። አንደኛው ሰዎች ድንግልናቸውን ሊያጡበት የሚችልበት ምክንያት በወላጆች ምክንያት ነው። ወላጆች የልጆቻቸውን ድንግልና ለማጣት ተጠያቂ ሊሆኑ ይችላሉ። በምን ምክንያት ካልን አንደኛው ባለማስተማር ነው። ወላጆች ተገቢውን የሆነ የድንግልናን ክብር ለልጆቻቸው ሊገባቸው በሚችልበት ሊያስረዱት በሚችልበት ቋንቋ ሊያስገነዝቧቸው ካልቻለ እንደ ወላጅ ሊጠበቅባቸው የሚችለው ኃላፊነት እሱ ነውና ያንን ባለማስተማራቸው ምክንያት ድንግልናቸውን ሊያጡ ይችላሉ። ሁለተኛው በወላጆች ምክንያት ድንግልናቸውን ሊያጡ ይችላሉ ከተባለ ደግሞ በማጥበቅና በመተው ነው። የወላጅ አስተዳደግ ላይ አንዱ ወላጅ ልጆቹን እንዲያሳድግ የሚመከርበት በጣም በማጥበቅ አይደለም። ምክንያቱም በጣም አጥብቀው መልቀቅ ያለባቸውና ከቤተሰብ ሕይወት ወጥተው የራሳቸውን ሕይወት ለመመስረት የሚጀምሩበት ወቅት ላይ ከሆነ ወይም ደግሞ ወደ ተለያዩ የትምህርት ተቋማት ሳይወዱ በግዳቸው መውጣት መግባት የሚጠበቅባቸው ጊዜ ላይ ሲመጡ በጣም አጥብቀው የተያዙበትን የቤታቸውን ህይወት በተወሰነ መልኩ ልቅቅ ወዳለው ወደ ዓለም ሲገቡ በዛው ሊበላሹ ይችላሉ። በጣም በመተውም ደግሞ ሊታጣ ይችላል። ልጄ ራሱን ያውቃል ምንም ችግር የለም እየተባለ ወላጅ እንደ ወላጅ ያዝ ማረግ ያለበትን ነገር በጣም ከልክ በላይ ሲለቅ ደግሞ ድንግልናውን ሊያጣ ይችላል ማለት ነው። እና ወላጆች ለልጆቻቸው ድንግልና ማጣት ተጠያቂ ሊሆኑ ይችላሉ። በተለይ በተለይ ምዕራባውያን አንዱ ጥሩ ከሚያደርጓቸው ነገሮች መካከል ስለ ከትምህርት ሊያገኟቸው የሚችሏቸውን ብዙ ነገሮች ቀድመው ወላጆች ለልጆቻቸው ይነግሯቸዋል። በወላጆች ደረጃ በማስተማር ድንግልናቸውን እንዲጠብቁ ልጆቻችንን በማናደርግበት ልክ ትምህርት ቤት ግን ሲመጡ ስለ ድንግልና መጠበቅ ሊማሩ ይችላሉ። ድንግልናቸውን እንኳን መጠበቅን ይቀርና ተገቢውን የሆነ የጋብቻን ክብር ሊያዩበት የሚችሉበትም ሁኔታ የሚያገኙበት እድል በጣም ጠባብ ነው። ስለዚህ ወላጆች በተቻለ አቅም ስለ ድንግልና ቢያንስ እንኳን አቅማቸው ወይም ደግሞ አእምሯቸው የበሰለበት ጊዜ ላይ ሲደርስ በማስተማር እስከሚበስሉ ድረስ ደግሞ ደናግላን የሆኑ ሰዎችን ቅዱሳንን በመናገር ታሪካቸውን በማስተማር እነሱም ያንን ሕይወት እንዲናፍቁ ማድረግ ይቻላል። የመነኮሳት ሕይወት በተለይ ለዚህ በጣም ጥሩ ማሳያ ነው። በሀገራችን ራሱ የምንኩስና ሕይወት በጣም ባበበበት ወቅት ላይ ሲነገር፣ ወላጆች ልጆቻቸውን መነኮሳት ወደ ቤታቸው ሲገቡ ይደብቁ ነበር። ልጆች የመነኮሳቱን ሕይወት ፊታቸው ላይ ያለውን የመንፈስ ቅዱስን ጸጋ እያዩ አብረን ካልመነንን ይሉ ስለነበረ ማለት ነው። ስለዚህ ሰው ወላጆች በተለይ ደግሞ ስለ ድንግልና ክብር ምሳሌ አድርገው ሊያመጧቸው የሚችሏቸው ብዙ ቅዱሳን ስላሉ የእነዛን ህይወት በመናገር በጋብቻ ተሳስረው እስኪገቡ ድረስ ድንግልናቸውን መጠበቅ እንዲችሉ ማስተማር ይችላሉ። ግን ካላስተማሩ፣ ካልጠበቁና በጣም ከልክ በላይ ከተዉ ግን ወላጆች ለልጆቻቸው ድንግልና ማጣት ምክንያት ሊሆኑ ይችላሉ። ሁለተኛው ድንግልናን የሚያሳጡ ምክንያቶች ደግሞ መካከል የብስለት ማነስ ነው። ወንዶችም ሆኑ ሴቶች ለአቅመ አዳም ለአቅመ ሔዋን እየደረሱ ሲመጡ በሰውነታቸው ላይ የሚያዩዋቸው አካላዊ ለውጦች፣ መውለድ እንደሚችሉ፣ አብረው ግንኙነት ማድረግ የሚችሉበት ጊዜ ላይ እንደደረሱ እንዲሰማቸው አድርገው ያድጋሉ። ለዛ ነው አሁን በትምህርት ላይ ስንማር አንድ ሰው ለዘርን ለመተካት ደርሷል ተብሎ ሲነገር የሚታዩ የሰውነት ምልክት ማሳያዎች አሉ። ድምጹ እንዲህ ሲሆን፣ ደረቱ እንዲህ ሲሆን፣ እንዲህ እንዲ ሲሆን ሲባል ሰው ወይንም ደግሞ የሚያደምጠው አካል ምን ብሎ ሊወስደው ይችላል? የብስለት ማነስ ካለበት ስለዚህ እኔ ዝግጁ ነኝ ይለ እነዚህ ሰው ሰውን ለማስገኘት ወይንም ደግሞ ዘርን ለመተካት ብቁ ነው ማለት ነው ብሎ ድንግልናውን ከብስለት ማነስ የተነሳ ሰውነቴ ዝግጁ ነው አሁን በቃ ነገሮችን ላከናውን እችላለሁ ብሎ የሚያስብበት ደረጃ ላይ በመድረሱ ምክንያት ድንግልናውን ሊያጣ ይችላል። ሶስተኛው ሚዲያዎች ናቸው። ሚዲያዎች በተለይ አሁን ባለንበት ጊዜ ላይ ለብዙ ሰዎች ድንግልናን ማጣት ምክንያት ሊሆኑ ይችላሉ። ወደ ስጋ ድንግልና ማጣት የሚጀመረው ያው የአይን ድንግልናን የጆሮ፣ የአፍንጫ፣ የተለያዩ የስሜት ህዋሳቶቻችንን ድንግልና ከማጣት ነው ስሜት ህዋሳቶቻችን ስሜትን ሊሰማን የሚችሉበት መግቢያ በሮች ስለሆኑ ማለት ነው። እና ሚዲያዎችን ስንመለከታቸው አሁን ላይ በእርቃን ምስሎች ሰዎችን ፈልገው ዝሙትን ሊመለከቱባቸው የሚችሉ የተለያዩ ድህረ ገጾች በበዙበት ዓለም ላይ ብዙ ወጣቶች ድንግልናቸውን የሚያጡበት ምክንያት ሚዲያዎች ናቸው። ያልተገቡ ሚዲያዎችን በማየትና በመመልከት ምክንያት ስሜታቸው እየተቀሰቀሰ ማድረግ የሚጠበቅባቸውን ነገር ከማድረግ ይልቅ ወደ እንደዚህ አይነት ህይወት እየተሳቡ ቀላል የማይባሉ ብዙ ሰዎች ድንግልናቸውን አጥተዋል በሚዲያ ምክንያት። በታሪክም ጭምር አለ። በመሰረቱ ሚዲያ ያው ራሱን ችሎ ሰፊ ጉዳይ ቢሆንም አንደኛው የሚዲያ ትርጉም መልእክት ማስተላለፊያ መንገድ ነው፣ ሚዲያ ተብሎ የሚጠራው በጥቅሉ ማለት ነው እና በዓለም ጦርነት ላይ ወይም ወርልድዋር ላይ ከሚነገሩ ታሪኮች መካከል አንደኛው የጀርመንና የፖላንድ ነው። ጀርመን ፖላንድን በምትወርበት ጊዜ ላይ ምን አድርጋ ነበረ ይባላል። ፖላንዶች በጣም ጥሩ የሆነ የጦርነት ስትራቴጂ ወይንም ደግሞ የጦርነት ንድፍ ነበራቸው እና በተለያዩ ምክንያቶች ሊሸነፉ ያልቻሉትን የፖላንድን ሰራዊት ጀርመኖች ያሸነፉት በምን አይነት ጥበብ ነበረ? ፖላንዶች በጣም ያነቡ ነበረ መጽሐፍት። ስለዚህ ጀርመኖች ምን አደረጉ? እርቃናቸውን የሆኑ ወይም ደግሞ ራቆታቸውን የሆኑ ሴቶችን እየሳሉ የሚያነቧቸው መጽሐፍቶች ላይ በሰላዮች አማካኝነት እየከተቱ ይወጡ ነበር እና ሀገርን ከማስጠበቅ ተልኳቸው ውጪ ገብተው ቤተ መጽሐፍቶቹን ሲያነቡ እነዚህን እርቃናቸውን የሆኑ ሴቶች ማየት ጀመሩ። ምን አይነት ሴቶች ናቸው በማለት ሀሳባቸው እየተሰረቀ ሲመጣ፣ ስሜታቸው ሲቀሰቀስ ትጥቃቸውን መፍታት ጀመሩ። በዛም ጀርመን ፖላንድን ወራት ወደ ሀገሯ መግባት ትችላለች ማለት ነው። ጀርመንን ሰይጣን ነው ብንለው ማስተላለፊያ መንገዱን መጽሐፍቱን ሚዲያ ነው ብንለው ፖላንድ እኛንን ብንል ሰይጣን እኛን ለመውረር ብዙ መንገዶች ይጠቀማል አንደኛው ሚዲያ ነው ሰውነታችንን ሀሳባችንን ህሊናችንን ሊሰርቅ የሚችል ነገሮችን በሙሉ በማድረግ ይሄ በጥቅሉ ለሁሉ ሚዲያ የሚካተት ሀሳብ አይደለም ተመርጠው ለእንደዚህ አይነት ሀሳቦች የተዘጋጁትን ሚዲያዎችን በማየት ምክንያት የሚያጡትን ለማሳሰብ ነው አራተኛው ሰው ድንግልናውን ሊያጣ የሚችለው በጓደኛ ተጽዕኖ ነው። ይሄ በዓለምም ፒር ፕሬዠር እየተባለ ይጠቀሳል። ድንግልናቸውን ያጡ ሰዎች ድንግልናቸውን ያለጊዜያቸው ማጣታቸው ሳያንስ ደግሞ ሌላውንም ለአቅመ አዳም ለአቅመ ሔዋን የመድረሳቸው ህይወትን አንታልቀን መስካትም ማለት ነው እንደዚህ ባለማድረግ እያሉ ብዙ ሰዎች በጓደኞቻቸው ግፊት ድንግልናቸውን የሚያጡ ይኖራሉ። አምስተኛው ሰው ድንግልናውን ሊያጣ የሚችለው ደግሞ በሆድ ነው። ቅዱስ ዮሐንስ ዘሰዋሰው እንዲህ ይላል፣ ጠግቦ መመገብ የዝሙት አባት ነው ይላል። በጣም ከልክ በላይ አብዝተው የሚበሉ አብዝተው የሚጠጡ ሰዎች እንቅልፍ ብቻ ሳይሆን ዝሙት ይጫጫናቸዋል። ስለዚህ ሆድን በጣም የሚያበዛ ሰው ድንግልናውን ለማጣትም ቅርብ ነው ይባላል። ስድስተኛው ድንግልናን የሚያሳጣ ምክንያት ደግሞ ለጓደኝነት የሚጠይቁንን ላለማጣትና ላለመፍራት ነው። ብዙ ጊዜ ላይ ብዙ የሪሌሽንሽፕ ወይንም ደግሞ የጓደኝነት ህይወት ታሪክ ሳይኖራቸው ቀርቶ የመጣ ጥያቄው ሲመጣላቸው ከዛ ጥያቄዎች ጋር አብሮ ምናልባት አብራችሁኝ እንዲህ ብታደርጉ አብረሽኝ ብትተኝ አብረሄን ብትተኛ የሚባል ነገር ሲመጣ ያንን ጓደኝነት ህይወት ላለማጣት በሚለው ምክንያት መካከል ሰው ድንግልናውን ሊያጣ ይችላል ማለት ነው። ሰባተኛው በተለይ አሁን ባለንበት ጊዜ ላይ በጣም እየተስተዋለ የመጣው ደግሞ ምንድን ነው፣ የምንጋባ ከሆነ ሩካቤ ብንፈጽም ችግር የለውም የሚል ደግሞ ሀሳብ እየመጣ ነው አሁን ላይ ብዙ ሰው ድንግልናውን ያጣበት ምክንያት ይሄ ነው። ጓደኞች በጓደኝነታቸው እጮኝነት፣ በእጮኝነት ህይወታቸው ላይ ድንግልናቸውን ጠብቀው ለቅዱስ ጋብቻ መግባት ሲያስፈልጋቸው የምንጋባ ከሆነ አብረን ለመዝለቅ የምንስማማ ከሆነ ዛሬ ይሄንን ህይወት ብንጀምረው ብንጠናና ምን ችግር አለው በሚል ምክንያት ሰዎችም ድንግልናቸውን እያጡ ሊመጡ ይችላሉ። የምንጋባ ከሆነ ሩካቤ ብንፈጽም ምንም ችግር የለውም የሚለው ቃል ብዙ ችግር አለው። አንደኛ ጋብቻን ጋብቻ የሚያሰኘው የባልና የሚስት አብሮ ማደር አይደለም። ጋብቻን ጋብቻ የሚያሰኝበት መስፈርት የዮሐንስ ወንጌል ምዕራፍ ሁለት ከቁጥር አንድ ጀምሮ ስናነብ አንድን ጋብቻ ጋብቻ የሚያሰኘው በዶኪማስ እንኳን ብድመዝ ነው እመቤታችን መገኘቷ ጌታ መገኘቱ ደቀ መዛሙርቱ መገኘቱ ነው። ለዛ ነው የቤተ ክርስቲያን ጋብቻ ላይ በቤተ መቅደሱ ስንፈጽም ጋብቻውን ጋብቻ ያሰኘው እኛ ተጋቢዎቹ መገኘታችን ብቻ ሳይሆን እመቤታችንን መገኘቷ ጌታችን ኢየሱስ ክርስቶስ ቅዱስ ስጋውን ክቡር ደሙን መስጠቱ ይህንን ጋብቻ ምስክር ሊሆኑ የሚችሉ ደግሞ የሱ ቅዱሳንም ምእመናንም መገኘታቸውን። ስምንተኛው ድንግልናን የሚያሳጣ ምክንያት ደግሞ ምድራዊ ነገርን ላለማጣት ነው። ሰው ስጋዊ የሆነው ህይወቱ እንዳይጎልበት የተሻለ ህይወት ለመኖር ካለው ፍላጎት ሰርቶ ጥሮ ግሮ ከመኖር ይልቅ ድንግልናውን በመስጠት ወይም ደግሞ አብሮ ከሆነ ሰው ጋር በማደር ሀብትን ለማግኘት ብሎ ድንግልናውን ሊያጣ ይችላል ማለት ነው። ስለዚህ ይህንን ሁሉ እና ሌሎችም ድንግልናን የሚያሳጡ ምክንያት አሉ ካልን እኛ ድንግልናችንን ለምን እንጠብቃለን ብለን ስንጠይቅ አንደኛ ድንግልናችንን መጠበቅ ያለብን የእግዚአብሔር ማደሪያ ስለሆንን ነው። አንደኛ ቆሮንቶስ ምዕራፍ 3 ቁጥር 16 ላይ የእግዚአብሔር ቤተ መቅደስ ቅዱስ ነውና ያውም እናንተ ናችሁ ይላል ቅዱስ ጳውሎስ። ስለዚህ ድንግልና ከእግዚአብሔር መላእክት ጋር የሚያመሳስለን ሕይወት ነው ካልን በጋብቻ እስካልተሳሰርን ድረስ አንድ ሰው ድንግልናውን ጠብቆ የሚቆይበት ምክንያት የእግዚአብሔር ማደሪያ ስለሆነ ነው። ሁለተኛው ለራሳችን ያለንን ክብር እንዳናጣ ነው። ብዙ ሰው ድንግልናውን ካጣ በኋላ ባልተገባ መንገድ ከሆነ ለራሱ ያለውን ክብር ያጣል። በጣም ራሱን አሳንሶ ከማየትም ባለፈ ድንግልናውን ካጣ በኋላ ይሄ ደናግላን ሊኖሩት የሚችለውን ኑሮ ማለትም የንጽህናን ሕይወት ንስሐ ገብቼ መኖር እችላለሁ የሚለውን ተስፋ በመቁረጥ ወደ አልተገባ ህይወት ሊገባ ስለሚችል ድንግልናን መጠበቅ ለራስ ያለንን ክብር እንዳናጠ ያደረገናል። ሶስተኛው አርአያና ምሳሌ እንድንሆን ነው። ድንግልናቸውን ጠብቀው በሥርዓተ ተክሊል የሚጋቡ ሰዎችን ስንመለከታቸው በጣም ውስጣችን ትልቅ የሆነ ፍላጎትና ናፍቆት ያሳድራል። እኛም እንደዛ መከበር እንዳለብን እንዲሰማን ስለሚያደርገን ማለት ነው። አራተኛው ድንግልናችንን የምንጠብቀው ለስጋዊ ህይወታችን ስንል ነው። ጠቢቡ ሰሎሞን ምን ብሎ ይናገራል? ኃጢአተኛን ማንም ሳያሳድደው ራሱ ይሸሻል ይላል። ስጋዊ ህይወታችንን የምናስጠብቅበትም አንደኛው መንገድ በድንግልና ነው። ሰው ድንግልናውን አጥቶ በሀብት በንብረት አድጎ ለመኖር እንደሚፈልገው ሁሉ ድንግልናውን ሳያጣ ንጽህናውንም ጠብቆ እግዚአብሔርን ሳያሳዝን ግን በስጋዊ ህይወቱ የተሻለ ህይወት መኖር ይችላል ማለት ነው። በዚች በአጭር ቆይታችን እንደ እግዚአብሔር ፈቃድ ቤተክርስቲያናችን ስለ ንጽህናና ስለ ድንግልና የምታስተምረውን ይሄንን ህይወት ከተመለከትን እንደ እግዚአብሔር ቅዱስ ፈቃድ ደግሞ በቀጣዩ ክፍል ላይ ስለ ጓደኝነትና ስለ እጮኝነት ህይወት ደግሞ በተወሰነ መልኩ የምናይ ይሆናል ማለት ነው። አምላካችን ቅዱስ እግዚአብሔር ከጅማሪያችን እስከ ፍጻሜያችን በመካከላችን ስለነበረ ስሙ የተመሰገነ ይሁን። ወስብሐት ለእግዚአብሔር።